ሀይሚዬን አለማድነቅ አይቻልም። በጣም ረቂቅ የሆነች የስራ ፍላጎት ያላት፣ በራሷ የምትተማመን ለአላማዋ ና ለስኬቷ የቆመች ጀግና ሴት ናት። የትንሽ ትልቅ በቃ ለምንም ነገር የማትበገር የማንንም ወሬ የማትሰማ ማለት ነው። ስራዋንና ስራዋን ትኩረት የምታደርግ ናት እና እኔ ከሷ ብዙ ነገር ተምሬያለሁ። ና ይሄ ቪዲዮ ትናንትና ነው የተቀረጸው በእሷን ቤት ቪዲዮ ሰርታ በብሩኬን ቤት ቪዲዮ ሰርታ ነው የሄደችው። ብሩኬ አሁን ላይ ስራ ይበዛበታል መቅረጽ አይችልም እና እሱን እሱን ነገር ተረዲታ ቤቱ እንዳይቀዘቅዝ ብላ ቪዲዮ ሰርታ በመሄዷ እኔ እጅጉን ነው ያስደነቀችው። የእውነቴ ነው ምላችሁ እና ሁልጊዜ ታስደንቀኛለች ሀይሚዬን ማለት ነው። እና በዚህ አጋጣሚ ደግሞ የሆነ ሀይሚዬ የሆነ አይዲያ እምጥታ ፕራንክ ስታደርግም ሆነ ስራ ስትሰራ የምትሳደቡት ሰዎች እውነት ልቦና ይስጣችሁ ማለት ነው። ይሄ ስራ ነው የእውነቴ ነው የምላችሁ። ይሄ ስራ ስለሆነ እንደው ዝም ብላችሁ ልቅንስ እሷን እያያችሁ ብዙ ነገር ተምራችሁ እራሳችሁን ብትለውጡ ጥሩ ነው ብዬ ነው የምነግራችሁ የምትሳደቡ ሰዎች ማለት ነው። እና እንግዲህ ዛሬ ደግሞ ብሩኬ ፈተናውን አልፏል። ጧት ተፎስቶ ስናይ ሳምሪ ናት ብለን ነበረ፣ ግን ነገሩ ሌላ ነው። ሰላም ለእናንተ ይን ውድ የተከበራችሁ የቻናል ቤተሰቦች በያላችሁ በት ሰላማችሁ ብዝት ይበርልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እውነት ሀይሚዬ በጣም ናፍቃን ነበር፣ ብሩኬም እንደዛው ሁለታቸውን በጣም ናፍቀውን ነበረ። መቼ ሆን የሚመጡት እያልን ነበር ስናስብ የነበረው ጋሽ ብሩኬ በጧት ፖስት ፖስቶ አስደንግጦን ነበረ። ሳምሪናት እያልን ነበረ፣ ግን ምን ታደረጉታላችሁ? ሀይሚዬ እንግዲህ አይዲያዋን ታውቃላችሁ፣ የስራ ፍላጎቷን ታውቃላችሁ። ጀግና ሴት ናት፣ የእውነት ነው። ብርቱ ናት። በቃ ምን ልበላችሁ፣ በጣም ነው የምታስገድመኝ፣ በጣም ነው የምታስደንቀኝ ለስራ ያላት ፍላጎት። ለአላማዋና ለስኬቷ የቆመች ናት፣ እና ሁል ጊዜ ታስደንቀኛለች። ና እግዚአብሔር ይጠብቃችሁ። በሰላም ደግሞ ተመለሺ ሀይሚዬ፣ ቶሎ ተመለሺ። በጣም ትናፍቂናለሽ ቀበጧ ስትጨቃጨቁ ይናፍቀናል። ሁለታችሁም ናችሁ የምትናፍቁን፣ ብሩኬም ሀይሚዬም ሁለታችሁም ትናፍቁናላችሁ። በአንድ ስትመጡ ነው ደስ የሚለው፣ ሚዲያው በጣም ነው የሚፈካው። በቃ ደስ ይላል። ና ቶሎ ተመለሽ ማለት እንፈልጋለን ሀይሚዬ ማለት ነው። እና እንግዲህ ዛሬ ፕራንክ አድርገዋለች ብሩኬም ፈትነዋለች፣ እሱም ደግሞ ፈተናውን አልፏል። ብሩኬ ሁል ጊዜ የማደንቅለን ነገር ቢኖር ለሴ ልጅ ያለው ክብር ለሰው ልጅ ያለው ክብር በጣም ነው የሚያስገርመኝ። ትህትና ነው በጣም የሚገርም ልጅ ነው እና እግዚአብሔር ልቦናህን አይቀይርብህ ማለት እፈልጋለሁ። እና በጣም ነው የሚያስገርሙኝ ማለት ነው። እና እግዚአብሔር የሀይሚዬና የብሩኬ መጨረሻ እያሳምርልን፣ ያጣምራችሁ አንድ ጎጆ ውስጥ ሁናችሁ ደግሞ እኛም ለማየት ያውቃል ስኬታችሁን እንመኛለን እውነቴ ነው የምላችሁ። እና አንዳንድ ሰዎች ደግሞ የምትሳደቡ ሰዎች አላችሁ። ዝም ብላችሁ ዝም ብላችሁ በማያገባችሁ ነገር እየገባችሁ የምትሳደቡ ሰዎች ደግሞ ልቦና ይስጣችሁ። የሆነ ይሄ ስራ ነው በቃ፣ በራሳችሁ አለም ውስጥ ነው የሚሰሩት። ሌላ ሰው አይነቁ ራሳቸውን ችለው ነው የሚሰሩት። ሀይሚዬና ብሩኬ ማለት ነው። እና ለማንኛውም እንግዲህ የምትሳደቡ ሰዎች እግዚአብሔር ልቦና ይስጣችሁ ማለት ነው። እና ሀይሚዬም ደግሞ በሰላም ተመለሽ፣ ብሩኬም ደግሞ በሰላም ጠብቃት። ወይ አንተ ሂደህ ታመጣታለህ፣ ወይ ትሄዳለህ። አራት ቀን ሶስት ቀን እንዴት ነው የሚቻለው? ቤተሰብ ግን በጣም ይናፍቁናል እኮ ግን የእውነቴ ነው በጣም ነው የሚናፍቁን። ብቻ እንግዲህ ሁላችሁም ባላችሁበት ሰላማችሁ ብዝት ይበርልኝ፣ ውድ ቤተሰቦቼ በያላችሁበት። ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ መልካም ጊዜ የሆንላችሁ። ባይ ባይ።